አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ፣ ኅዳር ስድስት በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከአረጋዊ ዮሴፍ እና ከሰሎሜ ጋር ከስደት በሚመለሱ ጊዜ ወደ ደብረ ቁስቋም ገባ። በመንገድ ጉዞ ካገኛቸው ድካም አረፉ። ዳግመኛም በኋላ ዘመን በዚህ በደብረ ቁስቋም ቅዱሳን ሐዋርያቶችን ሰበሰባቸው። ታቦትንና ቤተ ክርስቲያንም አክብሮ የቁርባንን መስዋዕትንም ሰርቶ ቅዱስ ስጋውና ክቡር ደሙን ለወገኖቹ ሰጣቸው። ለዚህም የእስክንድርያ ሀገር ሊቃነ ጳጳሳት ቅዱሳን አባቶቻችን ቄርሎስና ቴዎፍሎስ ምስክሮች ሆኑ። ለእግዚአብሔር ምስጋና ይሁን። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ ከእኛ ጋር ይኑር ለዘለዓለሙ አሜን። በዚህም ቀን የሮሚ ሀገር ሊቃነ ጳጳሳት ቅዱስ አባት ፊልክስ አረፈ። የዚህም ቅዱስ ወላጆቹ ክርስቲያኖች ናቸው። የቤተክርስቲያንም ትምህርት አስተማሩት። የሮሚ ሊቃነ ጳጳሳት አንስጣሲዮስም ዲቁና ሾመ። ደግሞ የሮሚ ሊቃነ ጳጳሳት ዮስጦስም ጠባዩን የጽድቁንና የትሩፋቱን ደግነት አይቶ ቅስና ሾመው። ከእርሱ በፊት የነበረ ሊቃጳሳት አባ ዲዮናሲዎስም ባረፈ ጊዜ ይህን አባት ፊሊክስን መረጡት። በእግዚአብሔርም ፈቃድ በሮሚ ሀገር ላይ ሊቀ ጵጵስና ሾሙት። የክርስቶስ መንጋዎችን በመልካም አጠባበቅ ጠበቀ። ትሩስ ቄሳርም ከሞተ በኋላ ቴዎድሮስ ቄሳር ነገሰ። እርሱም በምእመናን ላይ ታላቅ መከራ አምጥቶ ጭቅ በሆኑ ስቃዮች ያሰቃያቸው፣ ብዙዎችንም በእርሱ እጅ በሰማዕትነት ሞቱ። ይህም አባት ከዚህ ከሃዲው ታላቅ መከራና ሐዘን ደረሰበት። እርሱም ወደ እግዚአብሔር ማለደ። ክብር ይግባውና ጌታችንም ልመናውን ተቀብሎ ይህንን ከሃዲ በሁለተኛ ዘመነ መንግስቱ አጠፋው። ከዚህም በኋላ ከሃዲ ዲዮቅልጥያኖስ በነገሰ ጊዜ ክርስቲያኖችን አብዝቶ ማሰቃየትን ጀመረ። ይህም አባት ፊልክስ የክርስቲያኖችን ስቃይ እንዳይ ክብር ይግባ ነው ወደ እግዚአብሔር ጸለ በዲዮቅልጥያኖስ በመጀመሪያው ዘመነ መንግስቱ አረፈ። ይህም አባት ብዙዎች ድርሳናትን እና ታክሳቶችን ደርሷል። ከእርሳቸውም ስለ ውግዘትና ስለ ቅናች ሃይማኖት የተመላለሱበት አለ። እንዲህም ለክርስቲያን ወገን እጅግ የሚጠቅሙ በጎች ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት የማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የአባ ፍሞስ የለንዲኒዮስ የኢላጠስ የማርትሮስ የኢላስዮስ የቆርናሊዮስ፣ የሱኪሮስ፣ የናውኒኖስ፣ የለባጢቆ፣ የሲላስዮስና የሰማዕት የስድሮስ ማህበር የሆኑ 272 ሰማዕታት መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። በረከታቸው የምትደረሰን ለዛ ለማሜን አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም ኅዳር ሰባት በዚች ቀን የእስክንድሪያ አገር የሆነ ቅዱስ